ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጭ ተመልካቾች እንደምናላችሁ እንደምንቆያችሁ እያልኩኝ የሰአቱ መረጃ ወደ እናንተ የማቀርብ ይሆናል። የሰአቱ መረጃ በርካታ ኢትዮጵያውያን ሕይወት የቀጠፈ መረጃ ነው ወደ እናንተ የምናቀርበው። በዛሬው እለት የተሰማው እጅግ አሳዛኝና ሰቅጣጭ ዜና ተሰምቷል። በርካታ ኢትዮጵያውያን በተጠለሉበት ሁኔታ የአሜሪካ የጦር ጀት ሰለባ ሆነዋል። በዚህም ቁጥራቸው ከ68 በላይ የሚሆኑ ሰዎች መሞታቸው ነው የተሰማው። ይህንን በተመለከተ ምሽቱን የማደርሳችሁ መረጃ ይኖራል። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በትህትና እጠይቃለሁ። ይህ መረጃ ለብዙዎች ይደርስ ዘንድ ሁላችሁም እንደተለመደው ቪዲዮን ላይክ፣ ሼር በማድረግ ለሌሎች እንድታጋሩልን በትህትና እንጠይቃለን። መረጃዎችን ለመከታተል ቻናሉን ሰብስክራይብ ማድረግ አትርሱ። ወደ መረጃዎቻችን እናመራለን የበርካታ ህይወትን የቀጠፈው የዛሬው የአየር ድብደባ በርካቶችን እያነጋገረ ይገኛል። የአሜሪካ የጦር ጀት በተለያዩ ዓለም አቀፍ ሀገራት ላይ የሚያደርገውን ጥቃት ከዕለት ወደ ዕለት እየጨመረ መምጣቱ ይታወሳል። ይህንም ተከትሎ አሜሪካ በየመን ስደተኞች ማቆያ ላይ በፈጸመችው የአየር ድብደባ ኢትዮጵያን ጨምሮ ቢያንስ 68 ሰዎች መገደላቸው ተገልጿል። አሜሪካ በሰሜን ምዕራብ የመን ሁቲ በቁጥጥር ስር በምትገኘው ስደተኞች ማቆያ ጣቢያ ላይ በፈጸመችው አየር ጥቃት ኢትዮጵያን ጨምሮ ቢያንስ 68 ሰዎች መሞታቸውን የሁቲ ቴሌቪዥን ጣቢያዎች ገልጸዋል። የሁቲዎች ምሽግ በሆነው በየመን ሰአዳ ከተማ ውስጥ በተደረገው ጥቃት በጎረቤት ሀገር ሳውዲ አረቢያ የስራ እድል ለማግኘት ሲሉ ከኢትዮጵያ እንዲሁም ከሌሎች ሀገር ድንበር አቋርጠው የመጡ ስደተኞች መገደላቸውን የኢፒ ዘገባ አመላክቷል። በሰአዳ ግዛት የሚገኘው የስደተኞች ማቆያ ጣቢያ በቦምብ መመታቱን ተከትሎም ከሟቾች በተጨማሪ 47 ሰዎች መቁሰላቸውንም ተነግሯል። ይህን ተከትሎም በህንፃዎች ፍርስራሽ ውስጥ የተሸፈኑ በርካታ አካላት የሚያሳዩ ምስሎችም አልሚስራ የተባለው የሁቲ የቴሌቪዥን ጣቢያ አስተላልፎታል። ከአሜሪካ ጦር በኩል እስካሁን የተሰጠ አስተያየትም የለም። ነገር ግን የአሜሪካ ማዕከላዊ እዝ ፕሬዚዳንት ዶናልድ ትራምፕ በፈረንጆቹ መጋቢት 15 በሁቲዎች ላይ የአየር ዘመቻ እንዲጠናከር ካዘዙ በኋላ ጦሩ ከ800 በላይ ኢላማዎች መምታቱን አስታውቆ ነበር። ጥቃቱ የሚሳይልና ሰው አልባ አውሮፕላኖችን የሚቆጣጠሩ ከፍተኛ ባለስልጣናትን ጨምሮ በመቶ የሚቆጠሩ ሁቲዎች ተዋጊዎችና በርካታ የሁቲ ሰዎች መገደላቸውን ገልጸው ነበር። የሁቲ ባለስልጣናት በተደረጉት ጥቃቶች በደርዘን የሚቆጠሩ ንጹሐን ዜጎች መሞታቸውን ቢናገሩም በቡድኑ አባላት ላይ የደረሰው ጉዳት ግን እጅግ አነስተኛ መሆኑን ጠቁመዋል። በዚህ ወር መጀመሪያ ላይ በሁቲ የሚመራው የጤና ጥበቃ ሚኒስቴር እንዳስታወቀው በቀይ ባህር ዳርቻ በሚገኘው ራስ ኢሳ የነዳጅ ጣቢያ ላይ የአሜሪካ የአሜሪካ ጦር ባደረገው ተከታታይ የአየር ጥቃት በትንሹ 74 ሰዎች ሲገደሉ 171 ሰዎች ደግሞ ቆስለዋል። ባለፈው ወር ትራምፕ በሁቲዎች ቁጥጥር ስር ባሉ ቦታዎች ላይ መጠን ሰፊ ጥቃት እንዲካሄድ ትዕዛዝ የሰጡ ሲሆን ታጣቂዎቹ ሙሉ በሙሉ ይጠፋሉ ሲሉም መዛታቸውም ይታወሳል። ከአውሮፕያኑ 2023 ጀምሮ ሁቲዎች በተለይ በቀይ ባህር በኤደን ባህረ ሰላጤ ላይ ሚሳይልና ሰዋልባ አውሮፕላኖችን እንዲሁም ጀልባዎችን በመጠቀም በሚያደርሷቸው ጥቃቶች በደርዘን የሚቆጠሩ የንግድ መርከቦችን ኢላማ ማድረጋቸውንም ይታወቃል። ከዚህም በተጨማሪ በርካታ መርከቦችን በማስጠም እንዲሁም በርከት ያሉ መርከቦችን ደግሞ በመማረክ ወደ ግዛታቸው መውሰዳቸውን በቴሌቪዥን ጣቢያቸው አሳይተው ነበርም። ባለፉት አስርተ ዓመታት በእርስ በርስ ጦርነት ውስጥ የምትታመሰው የየመን ከፍተኛ የሆነ ውድመትን በማስተናገድ ላይም ትገኛለች። ይህን ተከትሎም በርካታ ኢትዮጵያውያን ለስራ ፍለጋ ወይም እንጀራ ፍለጋ ባህር አቋርጠው የመን ገብተው ከየመንም ደግሞ ወደ ሳውዲ አረቢያ የሚሻገሩት በእነዚሁ ግዛት ነው። ሳአዳ የምትባለው ግዛትም በተለይ ከሳውዲ አረቢያ በቅርብ ርቀት ላይ ትገኛለች። ዛሬም ይህ ዘገባ እስከወጣበት ሰዓት ድረስ የሚያሳየው መረጃ በዚቹ ግዛት ላይ በርካታ ኢትዮጵያውያን እንዲሁም ጎረቤት ሀገራትም ጨምሮ በዛ ቦታ ላይ መመታታቸውን ዘገባዎች እያወጡ ነው። በተለይ ኢትዮጵያውያን በዚህ ሰዓት በበርካታ ቦታዎች ላይ ከፍተኛ ስቃይ እያስተናገዱ ነው። እንደሚታወቀው በተለይ በእስራኤልና በፍልስጤን መካከል የተቀሰቀሰውን ጦርነት ተከትሎ አሜሪካም በተደጋጋሚ ወደ የመን የአየር ጥቃት ስትፈጽም ሁቲዎች ደግሞ መርከቦችን በማገት እንዲሁም መጠነሰፊ ጥቃቶችን በአሜሪካ እንዲሁም በእስራኤል ላይ በማድረግ ትታወቃለች። ሆኖም አሁን ላይ በርካታ ኢትዮጵያውያን ወገኖቻችን ደግሞ በዚሁ ሰለባ እየሆኑ ህይወታቸው በርካቶች እንግዲህ ባለፈው ሳምንት በሚያሳዝን ሁኔታ በባህር ሰምጠው አስክሬናቸው ሶሻል ሚዲያ ላይ ሲንሸራሸር ሁላችንም አይተናል። ሁላችንም አዝነናል። ሁላችንም አንብተናል። ነገር ግን አሁንም ቢሆን ይህ ነገር ሊቀረፍ አልቻለም። እንደምታዩት፣ እንደምናውቀው ከእለት ወደ እለት ከጊዜ ወደ ጊዜ የኢትዮጵያን ሞት እየጨመረ ነው። በተለይ በህገ ወጥ የሚደረግ ጉዞ በርካታ ሰዎችን ህይወት እየቀጠፈ ህይወትን በአጭር እያስቀራ ይገኛል። ከባለፉት ሳምንታት እንኳን መለስ ብለን ብንመለከት ቁጥር ስፍር የሌላቸው ኢትዮጵያውያን ከባህር ወይም ደግሞ ወደ ውጭ አስክሬናቸው ተተፍቶ አስክሬናቸው ላይ ፎቶቸውና አድራሻቸው ሲፖስት ወይም ደግሞ ሲተላለፍ አይተናል። ይህ እጅግ በጣም የሚያሳዝን ሁኔታ ላይ ነው ያለው። አሁንም እንዲሁ ባለው ሁኔታ ዛሬ ደግሞ ይሰማ ነው በየመን የተደረገው የአየር ጥቃት እጅጉን ያሳዝናል። እንግዲህ ይህንኑ ተከትሎ ሁቲዎችም ምላሽ ሰጥተዋል። ዛሬ ማምሻውን የየመን ሁቲዎች በአሜሪካ የጦር ጀት ላይ በፈጸሙት የሚሳይል ጥቃት ሚሳይሉን ለመከላከል ሲዋጋ የነበረው የአሜሪካ የጦር ጀት ባህር ውስጥ መከስከሱም ተሰምቷል። የየመን አንሷሩላ ሁቲዎች በአሜሪካው የጦር ጀት ተሸካሚ መርከብ ሀሪ ትሩማን ላይ የበቀል ሚሳይሎቻቸውን ያስነጨፉት እናም ሚሳይሉን ለማምከን የተሰራውን የአሜሪካ ኤፍ 18 የጦር ጀት ባህር ውስጥ ተከስክሶ መስጠሙም ተገልጿል። የመኖች እንግዲህ ከፍተኛ የሆነ ውጊያ እያደረጉ ነው። ከአሜሪካም ጋር እንዲሁም ከእስራኤልም ጋር በተመሳሳይ ደግሞ ምንም የማያውቁ ኢትዮጵያውያን ደግሞ በህገወጥ መንገድ በሚያደርጉት ጉዞ ምክንያት በር የበርካታ ኢትዮጵያውያን ህይወት የበርካታ አፍሪካውያን ህይወት በዚህ አደጋ ሰለባ ህይወታቸውን አጥተዋል ማለት ነው እንግዲህ ይህ ዘገባ የተጠናከረው ጠዋት አካባቢ ነው። የሟቾች ቁጥር ምናልባት ከገለጽነው ከ68 በላይም ሊሆን ይችላል። ከዛም በላይም ሊደርስ ይችላል። እንዲሁም ደግሞ የቆሰሉ ሰዎችም ቁጥር ከተገለጸው በላይ ከፍ ሊል ይችላል። እንግዲህ ቆስሏል ተብለው ዘገባው እስከተጠናቀረበት ከጠዋቱ አራት ሰዓት ገደማ ድረስ የቆሰሉ ሰዎች ራሱ እጅግ በጣም ከፍተኛ ናቸው። 47 ሰዎች ቆስለዋል። በርካቶች ደግሞ በምትመለከቷቸው ፍርስራሾች ስር መታየታቸው ነው የተገለጸው። እንግዲህ ይህ ነገር ከእለት ወደ እለት እየተባባሰ የመጣውን የኢትዮጵያን የሕገወጥ ስደትም አንደኛው ሰለባ ነው። እንግዲህ በተቻለ አቅም የሚመለከተው አካል በተለይ ኢትዮጵያውያን በሚያደርጉት የስደት ጉዞ ላይ ይህንን ነገር የሚቀረፍበት ህጋዊ መንገዶችን የማስፋፋት ሂደት በተለይ ከሳውዲ አረቢያ በተጨማሪ ባሉ የአረብ ሀገራት ምናልባትም እንግዲህ አብዛኛው ወደዚህ ቦታ እየተመላለሰ የሚገኘው ሳውዲ አረቢያን በደንብ የሚያቃት ሲመላለስባት የነበረ ዜጋ እንደመሆኑ፣ አሁንም ይህንን ነገር ለመቀነስ ብቸኛው አማራጭ ለነሱ የተሻለ ምናልባት ሳውዲ መግባት ባይችሉ እንኳ ወደ ሌሎች ሀገራቶች ተሰደው መስራት የሚችሉበትን ህጋዊ መንገድ ቢፈጠር መልካም ነው። አለበለዚያ ግን የበርካታ ኢትዮጵያውያን ህይወት በምትመለከቱት ሁኔታ በየጊዜው ህይወታቸው እያለፈ እኛም ደግሞ አሳዛኝ ዜና እየዘገብን የምንገኝበት ሁኔታ ነው ያለው። እውነት ለመናገር እጅግ በጣም ያሳዝናል። እያጣን ያለነው አምራች ዜጋ ነው። እያጣን ያለነው ወጣቱን ነው። ለቤተሰብ ተስፋ የሚሆንን ወጣት ነው። ከ14 ዓመት ጀምሮ እንግዲህ እስከ 40 50 ዓመት ያሉ ሰዎች ናቸው። ይህንን አስከፊ መንገድን ተጉዘው ያልፍልናል ብለው ሙከራ እያደረጉ የሚገኙት የሚመለከተው አካል በዚህ ጉዳይ ላይ ቢሰራ የሚል ጥቆማችንን እናሰማለን። ክቡራን አድማጮች፣ ተመልካቾች እንደተለመደው መረጃዎቻችንን በየዕለቱ ወደ እናንተ እንድናደርሳችሁ መረጃውን ላይክ፣ ሼር በማድረግ ለሌሎች አጋሮች ቻናሉን ሰብስክራይብ ማድረግ አትርሱ። ከዛም በተጨማሪ እንግዲህ ሰሞኑን እያካሄድ ናቸው ባለው ትንሽ ቢዚ የሆንባቸው ጉዳዮች አሉ። ትንሽ ጠቆም አድርገን እናልፋለን። እንደሚታወቀው በደሴ እና በአዲስ አበባ በተመሳሳይ ዜጎችን በዚሁ ጉዳይ ላይ ከሕገወጥ ራሳቸው እንዲያድኑ የምናደርገው ጥረት አለ። በርካታ ኢትዮጵያውያን ደግሞ በሌላ በኩል ያፈሩትን ሀብት ደግሞ በህገ ወጥ ቤት ጉዳይ ላይ እያፈሰሱ በርካታ ቤቶች ሲፈርሱ እያየ ነው። ያንን ለመከላከል እንግዲህ በአነስተኛ ዋጋ የቤት ባለቤት የምትሆኑበትን እድል አመቻችተን ወደ ስራ የገባንበት ሁኔታ ነው ያለው። ይህንን እድል ለመጠቀም እንግዲህ በእኛ በኩል በ0922474444 ላይ ብትደውሉልን፣ ዋትሳፕ ላይ መልእክት ብታደርሱን በትንሹ በተለይ አሁን እየሰራንባቸው ባለው አካባቢ የቤት ባለቤት የምትሆኑበትን መንገዶች አመሻሽተናል። እሱንም ለመጠቆም ነው። ከዚህ በኋላ በየጊዜው በየእለቱ መረጃዎችን ለእናንተ ለማድረስ ሙከራ አደርጋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። እንደተለመደው ቪዲዮ ላይክ ላይክ ላይክ፣ ሼር ሼር አድርጋችሁ መረጃው ለሁሉም እንዲደርስ የበኩላችሁን ጥረት አድርጉላለሁ። መልካም ጊዜ